በሶላት ውስጥ የሚፈቀዱ የሚጠሉና ሶላትን የሚያበላሹ ነገሮች፤ አንደኛው በሶላት ውስጥ የሚፈቀዱ ነገሮች፤ ከቂብላ ፊትን ካለማዞር ግዴታ ጋር የሆነ ችግር ሲያጋጥም በቂብላ በኩል ያለውን በር መክፈትን ለመሳሰለ ነገር መራመድ፣ ሶላት ውስጥ ህፃናትን መሸከም ሶላት ውስጥ እባብና ጊንጥን መግደል፣ የሆነ ጉዳይ ሲያጋጥም አንገትን ማዞር፣ ሶላት ውስጥ ማልቀስ፣ ለወንዶች ሱብሃነላህ ማለት፣ ለሴቶች ማጨብጨብ፣ ኢማሙ ሲሳሳት ማረም፣ ሶላት ውስጥ ለሌላው ሰው ሰላምታ በጣት ወይም በእጅ ምልክት ምላሽ መስጠት። ምላሽ የሚሰጠው የውስጥ መዳፍን ወደ መሬት የውጭውን ወደ ላይ በማድረግ ነው። የሆነ ጉዳይ ሲያጋጥም ግልጽና አስረጂ የሆነ ምልክት መስጠት፣ ይህን የሚጠይቅ ነገር ካየ አላህን ማመስገን፣ ሶላት ውስጥ ምራቅና አክታን በግራ በኩል መጥፋት፣ ከሰጋጅ ፊት አቋርጦ የሚያልፍን ሰው ማገድ። ሁለተኛው በሶላት ውስጥ የሚጠሉ ነገሮች። በተበታተነ ሐሳብ ከራሱ ጋር ወይም ከፊት ለፊቱ ከሶላት የሚወሰውሰው ነገር እያለ ወደ ሶላት መግባት። በሽንት በአይነ ምድር ወይም በአየር ሆዱ እየተወጠረ ወይም በጣም እየራበውና እየጠማው መስገድ። የሚያስጎመጅ ምግብ ቀርቦ እያለ ወይም ከሶላቱ ትኩረቱን የሚሻማ ነገር እየተመለከተ መስገድ። ትርጉም የለሽ እንቅስቃሴ ማድረግ ማለትም ኹሹዕና እርጋታን የሚጻረር ሁኔታ ሶላት ውስጥ መፈጸም፣ ያለ ምክንያት መንቀሳቀስ፣ ፂምን፣ ልብስና የራስ መሸፈኛን፣ የእጅ ሰዓትን መነካካት፣ ጣቶችን ያዝለቀቅ ማድረግና ማቆላለፍን የመሳሰሉ ነገሮችን መፈጸም፣ ያለ ምክንያት ሶላት ውስጥ ፊትን ማዞር ይህም ሙሉ በሙሉ አካልን ከቂብላ ካለማዞር ግዴታ ጋር ሲሆን ይህን ማድረግ ሶላት ያበላሻል። ሶላት ውስጥ ወገብን መያዝ፣ ይህ እጅን ወገብ ላይ ማድረግ ሲሆን የአይሁድ ስራ ነው። ሶላት ውስጥ አፍና አፍንጫን መሸፈን፣ ልብስን፣ እጅጌንና የመሳሰሉትን መሰብሰብና ማጠፍ፣ ለወንዶች ፀጉሩን ሰብስቦ ወደኋላ መጎንጎን በዚህም እጁን የፍጥኝ የታሰረ ይመስል ጸጉሩ አብሮት ሱጁድ እንዳይወርድ ያደርጋል። ወደ ቂብላ አቅጣጫ ረቅም 82 ወይም በስተቀኝ መትፋት፣ ወደ ሰማይ አንጋጦ ማየት፣ ያለ ምክንያት አይኖቹን መጨፈን፣ በሱጁድ ጊዜ ሁለቱን ክንዶች መሬት ላይ ማሳረፍ። ሶስተኛው ሶላትን የሚያበላሹ ነገሮች ከሰላት ቅድመ ሁኔታዎች ወይም ሸርጦች ውስጥ አንዱን የሚጻረር ጠሃራን የሚያበላሽ ነገር መከሰትን ወይም ሆን ብሎ ሀፍረተ ገላ መግለጥን፣ በሙሉ ሰውነት ተቂብላ መዞርንና ንያ ማቋረጥን የመሳሰለ ሁኔታ መፈጠር፣ ሆን ብሎ አንድን የሰላት ሩክን ወይም ዋጅብ መተው፣ ከሰላት ተግባራት ውጪ የሆነ መሄድና ብዙ እንቅስቃሴ ማድረግን የመሳሰለ ምክንያት የሌለው ብዙ ሥራ መስራት፣ መሳቅና መንሰቅሰቅ፣ ሆን ብሎ መናገር፣ ሆን ብሎ መብላትና መጠጣት፣ አንድ ረክዓ ወይም ማዕዘን ሆን ብሎ መጨመር፣ ሆን ብሎ ከኢማሙ አስቀድሞ ሰላምታ ማለት።